ልጃ ያው ልጅ አህሙ እንኳን ደህና መጣህ። ያው ስንዘጋጅ ቆይተናል። እናፋጠጥላችኋለን። ትልቅ ዩቲዩበር ነው የጋበዝነው ዛሬ። መች ነው ልታገባ ያሰብከው የሚለውን ነው። መቼ እንግዲህ፣ ለሀገራችን ሰላም አምጣልን ያ አላህ ያረቢ። አንቺም ያው እንግዲህ ያሹ ልጄን አላህ በሰላም የምትገላገል ያለ ዝግጅቱ ምን ይመስል ነበረ? ደከመሽ በጣም እርቦኛል። አንቺን ነው ሰርግ ላይ ሚ በእግሩ ነው እንዶ ላጤነት እንዴት ትገልጸዋለህ? እንዴት ነው የምትለየው የሚለውን ግላችሁ ውለዱ ክበዱ፣ አብቡ፣ ፍኩ፣ ድምቁ፣ ሸብርቁ፣ ተደሰቱ ነው። ከዩቲዩብ በወር ምን ያህል ይከፈላል? ሰላሙ አሌይኩም ወራህመቱላ ወበረካቱ። ውድና የተከበራችሁ የቻናላችን ተከታታዮች እንደምን አላችሁ? ረመዳን ሙባረክ። እያለን ዛሬ እንግዲህ እንደምትመለከቱ ከባለቤቴ ጋር ከውዷ ባለቤቴ ሀያት ጋር ነው የሚገኘው ሰላም በያቸውስ፣ አሰላሙ አሌይኩም፣ እንዴት ናችሁ? ደህና ናችሁ ነው ዲ የቻናላችን ቤተሰቦች እንደምናላችሁ? ዛሬ እንግዲህ እንግዳ አለብን። ረመዳን ነው ፊጥራ ሰው ጠርተናል። እንግዳውን የምትመለከቱት ይሆናል። ሰርፕራይዝ ነው የምናደርጋችሁ። እስከ መጨረሻው አብራችሁ እንድትቆዩ ለን ሳቅሳቅ እያለች ነው ምንድን ነው የሚያስቅ? እንግዲህ ሁላችሁም በያላችሁበት ይህን ቪዲዮ የምትመለከቱ ላይክ ሰብስክራይብ ሼር እያደረጋችሁ አበራቱን እንላለን እንግዳውን አቀባበል እናደርግለታለን ኢንሻላህ እኔና ባለቤቴ ስንዘጋጅ ነው እንግዲህ ቀኑ ሙሉ ያለ ነው ማለት ነው እንግዳውን ሽር ጉድ እያለን እንዴት ነው ዝግጅቱ ምን ይመስል ነበረ ምንም አይልም ምን ደከመሽ በጣም ርቦኛል እርባታል እርባታል ይገርማችኋል እኔ ለራሱ ይሸጣታል እያልኩኝ ጓዳ ነው የዋልኩት ማለት ነው። ዛሬ ሚ ረመዳን ሙባረክ እንኳን አደረሳችሁ ለተከበረው ለረመዳን ወር። ረመዳናችን የምንማርበት እንግዲህ ያለ ያርግልን ቤታችን እንግዲህ ቤታችን ገብተዋል። የምናፋጠጥላችኋለን። ትልቅ ዩቲዩበር ነው የጋበዝ ነው ዛሬ ማለት ነው። በጥያቄ የምናፋጠጠዋለን። የኢፍጣር ፕሮግራማችንን አብረን የምናሰያችሁ ይሆናል። ተፈደል እንግዲህ ይምጡ። እንግዳችን እንዴት ናችሁ ትላላችሁ? ሰላሙ አሌይኩም ወረህመቱላ ወበረካቱ። ውድ የአክራምና የሀያት ቻናል ቤተሰቦች እንዴት ናችሁ? አልሐምዱላ። በስተመጨረሻ አባወራ ቤት ተገኝቻለሁ ማለት ነው። እንሻላ ጥሩ ቆይታ ይኖረናል። አክራም ማለት እንግዲህ ብዙዎቻችሁ ታውቁታላችሁ፣ በተለይ እኔን የምታውቁኝ ካላችሁ ማለት ነው። ስለዚህ አብረን ድሮ በጣም ብዙ ነገር ሰርተናል ብዙ ነገር አሳልፈናል። የኔ እድገት የኔ መቶ ሺ ምናምን መግባቴ ዋና መንስኤም እንግዲህ ትልቅ አስተዋጽኦ አድርጎልኛል ማለት ነው። እንሻላ ከእሱ ጋር ዛሬ ይፍጣር እሱ ቤት ጠርቶኛል ማለት ነው። ከባለቤቱ ጋር ጥሩ ቆይታ ይኖርናል። አንዳንድ ጥያቄ እኔም የምጠይቃቸው ይሆናል ማለት ነው። እንሻላ ጥሩ ይፍጣር እንደሚሆን ተስፋ አድርጋለሁ። እኔም በድጋሜ ለ1446ኛው የረመዳን ወር ጾም በሰላም አደረሰን። በዚህ በረመዳን ወንጀሎቻችን የምናስምርበት እንግዲህ እንሻላ ከይር ስራ የምንሸምትበት አላህ ያድርገን ለማለት እወዳለሁ ደስ ብሎኛል ስለተጋበዝኩኝ። እኛም እንግዲህ ስለመጣ ደስ ብሎናል። ኢንሻላህ ረመዳናችን ማላ ይቀበላል። እንግዳችን ያው ልጅ አህሙ እንኳን ደህና መጣ። ያው ስንዘጋጅ ቆይተናል። ዛሬ አብረን እናፈጥር ነው ዞሮ ይመሸክፎ ነፍገና በሮ

ሰላቱ ሰላም አላ ረሱሉላህ። ያ አላህ ረቢ፣ እንግዲህ ተሰባስበናል ዛሬ እንግዳ መቶብናል ለቤታችን። እንግዳችንንም ያ አላህ ህልሙ የሚሳካለት በቀጣይ እሱም ከሚስቱ ጋር የሚጾም ረመዳን አላህ ያድርገው። ህልማችንን የምናስበውን አላህ ያሳካልን፣ ረመዳናችን እሱ ይቀበለን። ያ አላህ ረቢ፣ ያ አላህ ረቢ፣ ለተቸገረ ሁሉ የሚያገኝበት ያጣም የሚያገኝበት የታመም የሚድንበት ወራን አድርገው። ያ አላህ ረቢ ያ አላህ ረቢ ለሀገራችን ሰላም አምጣልን። ያ አላህ ያ ረቢ አንቺም የው እንግዲህ ያሽ ልጄን ያ አላህ በሰላም የምትገላገል ያለ አድርግሽ። ያ አላህ ያ ረቢ ልጃችን ምናቅ እንደው ከሀሳብ ከጭንቅ እሱ ይገላል። ያ አላህ ያ ረቢ ያ አላህ ረቢ አንተ የተቀበለን ጌታዬዋ። ያ አላህ ያ ረቢ አላሁመ ሰሊ ወሰለም አለ ብስሚላህ አልሐምዱሊላ ሰላት ሰላም ላ ረሱል ላ ለም እንሻ አላህ እንግዲህ የእጽሚውን አጀር አላህ የስጣችሁ፣ አላ ያስደስታችሁ፣ አላ ያብብላችሁ። እንግዲህ የልጅ ቤት፣ የእርዚቅ ቤት፣ የአፍያ ቤት፣ የጤና ቤት አላ ያድግላችሁ። ውለዱ፣ ክበዱ፣ አብቡ፣ ፍኩ፣ ድምቁ፣ ሸብርቁ፣ ተደሰቱ፣ ወላ አይለያችሁ። ማሻአላ አስደስታችሁኝ፣ አላ ያስደስታችሁ። በጣም ነው ደስ ያለኝ። ሰላም አላህ ሁለት ያርግሽ፣ አላ ያስደስትሽ አበላችሁኝ አላህ ያጠጣችሁ አላህ ያበላችሁ የማያልቀውን የማያልቀውን የማያልቀውን። እንግዲህ ብያለ ኢንሻላህ ዱአ ብዙም አልችልበትም። አባወራው አድርጓል አላህ መሰለኝ። እንደምትመለከቱት እንግዲህ ማዱ ተነስቶ በጣም ደስ የሚል ይፍጣር ነበረ። ማሻአላህ ነው ወላሂ። ቡናም ጠጣን፣ ዱዓ አደረግን። አላህ ዱዓችን መቅቡል ያድርግልን። ልጅ አህሙን ቃል በገባሁላችሁ መሰረት አፋጠጠዋለሁ ብዬ ነበረ። አንዳንድ ጥያቄ እኔና ባለቤቴ ተመካክረን እንጠይቀዋለን ብለናል። ምን ነበረ ጥያቄያችን? መልስ ያለው ነው መልስ ያለው ነው፣ ተመልካቾችም እንዲያውቁት ከማለት አንጻር ነው። የመጀመሪያው ጥያቄ እንግዲህ ልጅ አህሙ ነው ልታገባ ያሰብከው የሚለውን ነው። መቼ እንግዲህ ከአንድ ሁለት ትሆናለህ የሚለውን ነው ልንጠይቅ ያሰብ ነው። ይችን ጥያቄ እንዴት ነው እንደው ለተመልካቾች ግልጽ እንድታደርግልን ፈልገናል። ማገባ እሁድ ነው፣ እሁድ ነው ማገባው። ጣችሁን መቅረት የለባችሁም። ስንት ሰው ነው በነገራችን ላይ የኔ ሰርግ የሚያሳስበው እኔ ራሱ ይህን ያክል ያሳስበኝ አይመስለኝም። ከማንኛውም ብዙ ጊዜ ይሄ ጥያቄ ይጠየቃል። ሰርግ ቪዲዮ ጋር ነገር ግን ምንድን ነው ቀጥታ ወደ ገደለው ገባ ያለባቸው ጉዳይ ያውቁታል። ግን እንደ በቅርብ እኔም እዚሁ ነዋሪ ስለሆንኩኝ አንድ ጋር ስላለን ጓደኛ አይነ ይሄ ማወቅ ስላለባቸው ይሄን ግልጽ እንድታረግላቸው ኢንሻአላህ። እንግዲህ ዱዓ ያደርጉልኛል፣ ዱዓ ታደርጉልኛላችሁ። ብዙዎቻችሁ ይሄን ጥያቄ በተደጋጋሚ ጠይቁኛላችሁ ያው ፕሮሰስ ላይ ነኝ፣ ፕሮሰስ ላይ ነኝ። ስለዚህ ኢንሻአላህ ሁለት ሺህ አስራ ስምንት ባላ ፍቃድ አልፍ አይገባም፣ አይገባም፣ አይገባም። ባለቤቴም አምሯት ነበረ ሰርግ፣ ሰርግና የሱ ሰርግ እንግዲህ ሁለት ሺህ አስራ ስምንት ማለት አይገባም። ልጃችን ነው ሰርግ ላይ ቢሆን በእግሩ ሱፍ ለብሶ ይመጣል ሚዜ ይሆናል። እንደዚያ ነው አይገባም። ኢንሻላህ፣ ኢንሻላህ፣ አይገባም። ዱዓ አድርጉልኝ። በዚህ ከአመት በመጨረሻ አካባቢ ላይ ኢንሻላህ እና አስቤያለሁ በቃ ዱዓ ያስፈልገኛል፣ በደንብ ማለት ነው። ምክንያቱም በባለፈው አመት ያው ላጤ ነበረ፣ አሁን ከሚስቱ ጋር ነው ያለው። በዘንድሮ አመት በተለይ በየአመቱ ከጓደኞች ጋር ነበረ የማስረውም የማፈጥረውም፣ ዘንድሮ ደግሞ ከቤተሰብ ጋር ነው። ያው ብቻዬን ነው የምኖረው። ዘንድሮ አመት አያልፈኝም በጣም እንግዲህ። መልሶ ልናል ግልጽ ያደረገላችሁ ይመስለኛል። ሁለተኛው ጥያቄ እንዴት ነው እንደ ላጤነት እንዴት ትገልጸዋለህ? እንዴት ነው የምትለየው የሚለውን እበንባ በንባ ነው የሚገልጸው። ላጤነት ከባድ ነው፣ ወላሂ ፈተና ነው፣ በጣም ፈተና ነው። ከአመጋገብ ጀምሮ ከኑሮ ጀምሮ እንዳውም ይመስለኛል ላጤነትን በደንብ እየኖርኩት ነው፣ እና ትዳሩ ሳይሻል አይቀርም። ትዳሩ አለም ውስጥ ያሉት ኖራቸውም አልኖራቸውም በፍቅር እየኖሩ ነው ያለው። ተዋልደው ብዙ ነገር በተለይ ካገባ በኋላ ከብዙ ነገር ትሰተራለ። ብዙ ሰዎች ይህን ነገር ያስተምራሉ ይናገራሉ። እና ለአጤነት በጣም ከባድ ነገር ነው እና አላህ ይገላግልን ሁላችንም ኢንሻላህ። ሁለተኛው ጥያቄ ያው እንግዲህ ፕሮግራማችን ማጠር ሰብሰብ ከማድረግ አንጻር እንዴት ነው ከዩቲዩብ በወር ምን ያህል ይከፈላል? በዩቲዩብ ምን ያህል ይከፈላል? በጓራጎት ነው የምሰራው። ከባድ ነገር ነው። የሴት ልጅ እድሜና የወንድ ልጅ ደግሞ አይጠየቅ ይባላል አይደለ? ትስማሚያለሽ? ከባድ ነው። በነገራችን ላይ ታውቃለህ፣ አ እሱም ያውቃል። አብረን ነበረ ዩቲዩብ የጀመር ነው ስለዚህ፣ እባካች ሁላችሁም አክራምን አሁን ታበረታቷላችሁ። የኔ ቤተሰቦች ጠቅላላ ሁላችሁም ሰብስክራይብ ማድረግ አለባችሁ። እንሻላ አስር ሺህ መግባት አለበት ማለት ነው። ወላሂ እኔ እዚህ ደረጃ እንድ ድረስ ብዙ መስዋዕትነት ከፍሏል። አብረን ብዙ ነገር አሳልፈናል። ያው በአንዳንድ ኬስ እሱም ትቶት ስለነበረ እንዲሁም ደግሞ ያንን ቻን ቻናል ስለተበላሸበት ይሄ አዲስ ቻናል ነው ስለዚህ፣ ሁላችሁም ይህንን ቻናል ሰብስክራይብ ማድረግ አለባችሁ። እና የኔ ጉዳይ እንኳን ይለፈኝ፣ አልልም። ያው በቅርብ ነው ወደ ዩቲዩብ የመጣሁት በፊት ላይ ጥሩ ነበረ፣ እንደገና ለዘጠኝ ወር አስር ወር አካባቢ ርቄ ነበረ። ምንም አይልም። ኢንሻ አላህ አሁን ዶላሩም ምንዛሬውም ጥሩ ነው። ያው ከሰራህ እንደ ስራ ነው። በነገራችን ይሄም ማለት አትችልም። ጥሩ በወሩ ጥሩ እይታ፣ ጥሩ እንቅስቃሴ ላይ ካለ ይከፍልሃል። ከሀያ ጀምሮ ይከፍልሃል ሰላሳም በመቶ ሺዎች የሚከፈላቸው ሰዎች አሉ። እና እስከ አምሳም ይሄዳል። ብቻ በደንብ ከተሰራ፣ ካልተሰራ ደግሞ ዜሮ ነጥብ ነው፣ አይከፈልም። እና ይሄም ማለት አልችልም። ከሀያ ጀምሮ እንግዲህ ቀንሶ ቀንሶ እዚህ አድርሶታል። ቢሆን እንግዲህ ይሁን፣ በጣም ነው ደስ የሚለው። እንግዲህ ሌላ ጥያቄ መጠይቅ ሲያለ መጨረሻል መጨረሻ ላይ ኦኬ ጨርሰናል። አው እንግዲህ ፕሮግራማችንን እያገባደድን እንገኛለን። ለእኛ አሁን ዞሮ ለዛሬው ይሄን ያህል ጥያቄ ጠይቀ ነዋል እናንተም ከጥያቄው እንግዲህ ልጅ አህሙን ትንሽ እንኳን ቢሆን ማወቅ ይችላችኋል ብዬ ተስፋ አድርጋለሁኝ። በመጨረሻም ለተመልካቾች እንዲሁም ለእኛ ዩቲዩብ ሰብስክራይበሮች ማስተላለፍ የምትፈልገው መልእክት ካለ እስኪ አበረታቱን ያ ጀማ፣ ስንቱንም እያበረታታችሁ አይደለ? እንደ ምን ችግር አለው? በቃ አበረታቷቸው እና እንሻአላህ ሀዩና አክራም በቅርቡ ጥሩ ጥሩ ነገር ለእናንተ አስተማሪ ቪዲዮ ወደ እናንተ ያደርሳሉ እና እንሻአላህ ከጎናችን ሁኑ፣ አትለዩ፣ እንወዳችኋለን። እናንተም ደግሞ አላህ ሀጆቻችሁን በሙሉ አሳክቶላችሁ ረመዳን ከቤተሰቦቻችሁ ጋር የምትጾሙ ኢድን የምታሳልፉ አላህ ያደርጋችሁ። ማንኛውም ሰው ከሀገር የሚወጣው ደልቶት አይደለም። ሕይወታችሁን ለመቀየር ቤተሰቦቻችሁን ለመቀየር እስከሆነ ድረስ ሀጆቻችሁ በሙሉ ተሳክቶላችሁ ወደ ሀገራችሁ መታችሁ ኢንሻላህ የምትደሰቱ አላህ ያደርጋችሁ ለማለት ወዳለው፣ እንግዲህ በመጨረሻ ተመልሷል ወደ እኛ ማይኩ። ለማንኛውም የዘንድሮ ረመዳን ወር እንግዲህ ልዩ የረመዳን ወር ነው። አላህ ተቀባይ ያድርግልን ረመዳናችንን። ሁላችሁም በያላችሁበት ረመዳኑ ከይር የአላህ ሌለቱል ቀድር ጭምር የምናገኝበት አላህ ያድርገን። ኢማናችን የሚሞላበት ሪዝቁ የሚሰፋበት የታመመ የሚድንበት ያአላህ ያጣ የሚያገኝበት ወር እሱ ያድርግልን። ሁላችሁም በያላችሁበት መልካም ጊዜ ይሆንላችሁ እያልኩ ዩቲዩብ ቻናሉን ሰብስክራይብ፣ ላይክ እያደረጋችሁ አብራችሁን ቆዩ አበራቱ እንላለን። በቅርብ ቀን ከባለቤቴ ጋ ጥሩ ቪዲዮ ይዘን እንመጣለን። አበረታቱ አሰላሙ አለይኩም ወረህመቱላሂ ወበረ